ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አድማጭ ተመልካቾቻችን፣ እንደ ያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ከዓለም አቀፍ ፋኖ ሚዲያ የዛሬ ኩለቀን አበይት መረጃዎችን ወደ እናንተ ጆሮ የምናደርስበት ሰዓት ላይ እንገኛለን። ይህ የፋኖ ድምፅ ነው። በዛሬው የአማራ ህልና ትንቅንቅ በአራቱም ግንባሮች ከፍተኛ ጀብዶች ሲሰሩና ትንቅንቅ ሲደረጉ ሏል ከአበይት መካከልም የያዝናቸው እናስደምጣችሁ ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ለቅሶንና ውንጀላውን በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታም ሐራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ ለማድረግ ፋና ቴሌቪዥን ቀረጻ ማድረግ ስለመጀመሩ ተሰምቷል። በዝርዝር ትሰሙታላችሁ። የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃ ማገብ ምድር ክፍለ ጦር የአስር አለቃ ኤፍሬም ማጥናፉ ብርጌድ ጠላት ላይ እርምጃ ወስዷል። ከረፋዶ 3ት ሰዓት ከ4 እስከ 6 ሰዓት በወሰደው ለአስጨራሹ ውጊያ በወገን በኩል አመርቂ ድል ተመዝግቧል። ሌላኛው መረጃችን ነው። የአፋ ባህ ሰሜን አማራ በላይ እዝ የሜጀር ጀኔራሉ ባንታባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር ከተማ ድረስ ዘልቆ በመግባት በወሰደው የደፈጣ ጥቃት የአገዛዙ አሸርጋጅ የአድማ ብተናና የፖሊስ አባላት ላይ እርምጃ ተወስዷል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። በዚሁ በአፋባ ሰሜን አማራ ቀጠና ስንቆይ የበላይ እዝ አራተኛ ደጃዝማች ኮሮ አዋ ጎበይ ክፍለ ጦር የጠገዴ ወረዳ ቅራቅር ከተማና አቅራቢያውን በመቆጣጠር ጀብዶ ፈጽሟል። ጤና ይስጥልን። በድጋሜ በድጋሚ ወንዳለ ቢክስ ነኝ። ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እየተመለከትናቸው ቆያለን እንቆያለን እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩና ዝርዝር ሁነቶችን እንድታደምጡ አክብሮታዊ ግብዣችን ነው። ወደ ቀዳሚው ዝርዝር ጉዳያችን ተሸጋግረናል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ እዝ መረጃዎችን ነው ቅዳሜ የምናደርገው የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ በዘመቻ አርበኛ ደማሊ አባናደው ከሰሞኑ በብልፅግና ሰራዊት ላይ የተቀዳጀውን የበላይነት ተከትሎ የተለያዩ አስተያየቶች የወጡ መሆኑን ይታወቃል። ከዚህ ባሻገር የብልጽግናው የሚዲያ ሰራዊትም የተለያዩ አጀንዳዎችን በመቅረጽ እንቅስቃሴዎችን እያደረጉ ይገኛሉ። ይሁንና የራሳቸው የሐሰት ፕሮፓጋንዳ ጠልፎ የጣላቸው ሲንደፋደፉ መመልከትም የተለመደ ጉዳይ ሆኗል። ታዲያ ከሰሞኑ ፋሽስት የብልጽግና አገዛዝ በአፋ ባሀ ምኒልክ ዘመቻ አርበኛ ደማሊዊም አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው፣ እና ሌሎች ምክንያቶችን ሲደረድር ሰንብቷል። ይኸው የሐሰት ፕሮፓጋንዳ በሚዲያ ሰራዊቱ በኩል የተለያየም ቅርጽና ይዘትን ይዞም ሲንሸራሸር ተመልክተነዋል። ካፈርኩ አይመልሰኝ እንዲሉ ይህንን የሐሰት ፕሮፓጋንዳቸውን በምስልና ድምፅ አቀናብረው የሐሰት ድራማቸውን ሊያስኮመኩሙ ዝግጅትም እያደረጉ ይገኛሉ። ፋኖ ከፈጣሪ በታች ትጥቁም ስንቁም ሁሉም ነገሩ በውስጥም በውጭም ያለ የአማራ ሕዝብ መሆኑ የአደባባይ ሀቅ ነው። ፋኖ ከፈጣሪም በታች ራሱን ችሎ የቆመ ነው። ተኩሱ አሸናፊነቱም፣ ድል አድራጊነቱም የአባትያት ቅድማያቶቹ በአጠቃላይ ስሪቱ ነው ሲል ነው በመንደርደሪያ ጽሁፉ ላይ የሚጀምረው የምስራቅ አማራ ቀጠና ሚልልክ እዚህ ሕዝብ ግንኙነት መምሪያ ኃላፊ አርበኛ ፋኖ አበበ ፈንታው በፍንታው በጦማሩ ቀጠል አድርጎም፣ ነገር ግን አብይ አህመድ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የወጋኝ እያለም በሚዲያ ሚሊሻዎቹ በኩል ሲያለቀስ የሰነበተ መሆኑ ይታወቃል። የማልቀስ መብቱም እየተጠበቀ ነው ብሎታል። ከዚህ ጋር ተያይዞ ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ለቅሶውንና ውንጀላውን በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሀራ መሬት እየተባለ ከሚጠራው ቦታ ጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 2018 ዓ ም ደሴ ከተማም ፋና ቴሌቪዥን ቀረጻ እያካሄደ መሆኑን ለማረጋገጥ ችልናል ብሎ ብሏል። ፋኖ አርበኛ በፍንታው። ስለሆነም ፋኖ በብልጽግናው ቡድን በሐሰት ፕሮፓጋንዳና ወንጀላ እንዲሁም ሌሎች ምክንያቶች ቢደረደሩ የጀመረውን የአማር ህዝብ ሄሉና ተጋድለው ለድልከ ለድል ከማብቃት የሚያደናቅፈውና የሚያግደው አንዳችም ሁኔታ እንደሌለ ሊታወቅ ይገባል ብሏል ፋኖ አርበኛ አበበ ፈንታው። የምስራቅ አማራ ቀጠና ሚኒልክዝ የህዝብ ግንኙነት ኃላፊ ዛሬ ይዞት የወጣው መረጃም የሚያሳየው አገዛዙ የሐሰት ፕሮፓጋንዳው ብቻ ሳይሆን ሊሰራው ሲያስብ ጀምሮ እቅዱ ወደ ፋኖ እጅ እየገባ አፈር ከመሬት ጋር መቀላቀሉም ብዙዎችን እያስገረመ ነው። የብልፅግና ኃይሉ የኤርትራና የህወሓት ኃይሎች መሀል ሀገር ድረስ ገብተው ከፋኖ ጋር አብረው ወጉኝ ሲል እውን አንዲት ሀገር መከላከያ ሰራዊት ይህንን ሁሉ ቀጠና አሳልፎ አስገብቷቸው ነውን? የብዙዎችም ተጠየቅ ነው። ብዙዎችም በዚህ ጉዳይ ላይ አግራሞትን የጫራ አስተያየታቸውን በተለያየ ማህበራዊ ሚዲያ ገጾችም እየሰጡ ይገኛሉ። ታዲያ ሰራዊቱ ብቻ ሳይሆን ዘልቆ የገባው ፕሮፓጋንዳውን አስቀድሞ ለመስራት ሲያስብ በፋኖ እየገባ መረጃው ወርቅ እየሆነበት ይገኛል። ፋና ብሮድካስቲንግ ኮርፖሬሽን እና በሌሎችም በሁሉም የአገዛዙ ሚዲያዎች በተመሳሳይ ሰዓት የሚለቃቸው የአገዛዙ የፕሮፓጋንዳ ዶክመንተሪዎችና ድራማዎች ከወዲሁ ቀድሞው እየተጋለጡበት በመሆኑም አሁንም ለሌላ አዳዲስ እቅዶችን ለማማተር ሊገደድ ይችላል የአገዛዙ ኃይል። እርግጥ ነው የኢትዮጵያ ሕዝብና የአማራ ሕዝብ መሬት ላይ ያለውን ሀቅ ጠንቅቆ ያውቀዋል። ከዚህ ቀደም ከአንድ ዓመት በፊት ለግሸን ደብረ ከርቤ ከመላው ኢትዮጵያ ክፍልና ከሌሎችም አፍሪካና ዓለም ሀገራት የመጡ ምዕመናን ሁሉ በፋኖ የተደረገላቸውን አቀባበል ፋኖ የያዛቸውን ቦታዎችና አጠቃላይ የጦር እንቅስቃሴዎች ተመልክተው ለመላው ዓለም ማስተጋባታቸውን ተከትሎ ከፍተኛ ዲፕሎማሲያዊ ውርቀት ገጥሞት የነበረው የአገዛዙ ኃይል ዘንድሮም ቢሆን በቀጠናው የተደረገውን እንቅስቃሴም በተለይ ከሰሞኑ የምኒልክ እዝ በዘመቻ አርበኛ አደም አሊ አባናደው ያሳካቸው ድሎችና ስኬቶች የሽንፈት ካባውን እንዲከናነብ አድርጎታል። ይህንን ተከትሎ ነው የሐሰት ፕሮፓጋንዳ ወደ መስራትና በርካታ ሚሊዮን ብሮች ወደ ተመደቡለት ፕሮጀክት የተሸጋገረው ጉዳ። አድማጭ ተመልካቾች፣ በዚሁ ወደ ሌሎች መረጃዎቻችን ነው በቀጥታ የምንሸጋገረው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጅድ ጠላትን ድል አደረገ። አስር አለቃ ኤፍሬም አጥናፉ ብርጅድ ዛሬ ጠዋት ከረፋዶ 3 ሰዓት ከአርባ እስከ እኩለ ቀን ስድስት ሰዓት በወሰደው ውልሃስ ጨራሽ ውጊያ በወገን በኩል አመርቂ ድል አስመዝግቧል። የአስር አለቃ ኤፍሬም አጥናፉ ብርጅድ የብልጽግና ኖምበር አስጠባቂ 73ተኛና 76ተኛ ክፍለ ጦር ሰራዊት ከአምሳልታ መሽጎ ጥቃት እንደሚደርስበት መረጃ የሰማው ወደ ፋግታ መፈርጠጥ ላይ ያለ በተለምዶ አስዋ መገንጠያ ተብሎ ከሚጠራው አካባቢ ሚስጥራዊ ደፈጣ ተይዞበት የህይወትና የንብረት ኪሳራ አድርሰውበታል። በዚህ መሰረትም አስራ አንድ ወንበር አስጠባቂ የጁላ ወታደር ወደ ላይኛው የተሸኘ ሲሆን እንደዚሁም ቁስለኛ የሆኑትን በርካታዎች ናቸው ወደ አዲስ ቅዳም ጤና ጣቢያ ተወስደውም የሕክምና ክትትል እየተደረገላቸው ስለመሆኑ ነው ለማወቅ የተቻለም። በዚህ ቀጠና የአገዛዙ ኃይል በርካታ ቁጥር ያላቸውን ሰራዊት በማስገባትም የፋኖን እንቅስቃሴ ለመግታትና በቀጠናው የሚገኙ የፋኖ መሪዎችን ለመምታት ያለመን እንቅስቃሴ እያደረገ ይገኛል። የአገዛዙ ኃይል ይህንን ቢያደርግም ፋኖ መረጃው ቀድሞ እየደረሰው አስፈላጊውን ጥንቃቄ ከማድረግ ባሻገርም ለከበባ የሚመጣውን እየቆረጡና መልሰው እየከበቡ ለማጥቃት የሚመጣውን እየመከቱና በመልሶ ማጥቃት ከፍተኛ ኪሳራ እያደረሱበት ላለፉት ሁለት ዓመታት ዘልቋል። በፊትም ይህን የጥላት የጠላት ዕቅድ ቀድሞ በመረዳትና በተዘጋጀበት ልክና ከዚያም በላይ መልሶ በመዘጋጀት የሚደርስበት ኪሳራም ቀላል የሚባል አይደለም። የንብረትና ሰብአዊ ኪሳራ የሚደርስበት የአገዛዙ ኃይልም ታዲያ ይህንን እቅዱ አልሳካለት ሲል በሰማይ ሰዋልባ በራሪ ድሮኖችን በመጠቀም ከፍተኛ የሆነ ዘመቻዎችን ለማድረግ ዝግጅት እያደረገ ስለመሆኑም ለሚዲያችን ደርሷል። በተለይ ከጥቅምት አንድ ቀን ጀምሮ ያወጀው አዲስ ዘመቻ በሁሉም ቀጠናዎችና በተመሳሳይ ሰዓት ሰዋልባ ድሮኖችን በመጠቀም ጥቃት መፈጸም ንጹሐንንም ሆነም ሆነ የሁሉንም ነዋሪዎች ሳይመርጡ በውጊያ በሚካሄድባቸው ቀጠናዎች በሙሉ ጭፍጨፋ መፈጸምም የአብይ አህመድ አገዛዝ የቀጣይ የጦር ስልት ሆኖ ብቅ ብሏል። ይህንንም ምክንያት በማድረግ በርካታ የአማራ ቀጠናዎች ላይ በሚደረጉ አውደውጊያ ቦታዎች ላይ ህብረተሰቡ የራሱን የሆኑ ጥንቃቄዎችን እንዲያደርግና ካላስፈላጊ መሰባሰቦችም እንዲቆጠብ ሚዲያችን መልእክት ይደርስ ዘንድ ወደ እናንተ ጆሮ አድርሷል ውድ አድማጭ ተመልካቾች ዛሬም በሰሜን ወሎ ቀጠናዎችና በተለያዩ አካባቢዎች ምዕራባዊ ወሎ ቀጠና የድሮን ቅኝቶች ሲደረጉ መዋላቸው ተሰምቷል የፋኖ ኃይሎችንም በሚያደርጓቸው ማናቸው መሰባሰቦችና ወታደራዊ እንቅስቃሴዎች እርቀታቸውን እየጠበቁ እንዲሆንና ሊደርስ ከሚችሉ ሰብአዊ ኪሳራ ራሳቸውን እንዲጠብቁ መልእክት እናስተላልፋለን ወደ ሌላኛው መረጃችን እንሸጋገራለን። ጎንደር ቀጠና የአፋ ባህ ሰሜን አማራ በላይ እዝ የሜጀር ጀኔራሉ ባንታባት አንደኛ ከወር ነበልባሉ ፎገራ ክፍለ ጦር ድል ቀንቶታል። የነበልባሉ ፎገራ ክፍለ ጦር በወረታ ከተማ በሰራው የታቀደ ኦፕሬሽን መስከረም 19 ቀን 2018 ዓ ም ምሽት አንድ ሰዓት ተኩል ከተማ ፖሊስ ጣቢያ ባደረገው የቦምብ ጥቃት ሁለት መደበኛ ፖሊሶች ወዲያውኑ ሲሞቱ ህዝብን ሲያንገላቱ ከነበሩት መካከል የመጀመሪያው ቢሰጥ የተባለ ግለሰብ ከፍተኛ ጉዳት ደርሶበት በሕክምና ለማትረፍ ርብርብ እየተደረገ እንደሚገኝ ተረጋግጧል። መስከረም 21 ቀን 2018 ምሽት 1 ሰዓት ከ20 ከአገዛዙ እድሜ አራዛሚ አድማ ብተና ካምፕ ውስጥ በተደረገ የቦምብ ጥቃቶች 9 አድማ ብተና አካላት ሙትና ቁስለኛ ሲሆኑ አንዷ ወታደራዊ ፓትሮል ደግሞ ከጥቅም ውጭ ሆናለች። ይህንም የሚያሳየው ፋኖ ባሻው ጊዜ ወደ ከተሞች ዘልቆ እየገባም ወታደራዊ ጥበብ የተሞላባቸው ስኬታማ ኦፕሬሽኖችን ማድረግ እንደሚችል ነው። የአገዛዙ ኃይል ቀን ከህዝብ ጋር ተደብቆ ይውላል፣ ማታም ወደ ተለመደ ጉሬው ይገባል። ይሁንና የፋኖ ኃይሎች ግን በተለያዩ ጊዜ እንዳሻቸው ከተማ ድረስ ዘልቆ በመግባት ያቀዱትን እቅድም አሳክተው መውጣት እንደሚችሉ የሚያሳዩ ኦፕሬሽኖች ች በፎገራ ብቻ ሳይሆን በተለያዩ ቀጠናዎችም በመደረግ ላይ ናቸው። ታዲያ አገዛዙ ኃይል የሚደርስበትን ከፍተኛ ምት ንዴትና እልህ ውስጥ በመግባት ንጹሐኖችንም ጭምር የመጨፍጨፍ ስራውን ነው አጠናክሮ እየቀጠለ የሚገኘው። ፋኖ ግን በከተማ ውስጥ ውጊያዎችን ላለማድረግ ስቦ በመምታትና ነፃ ቀጠናዎች ላይ ውጊያዎችን ለማድረግ ጥረት ቢያደርግም የአገዛዙ ኃይል ከተማ ውስጥ በመመሸግና ከባድ መሳሪያዎችን እንዳሻቸው በማስወንጨፍ የፋኖ ኃይላት የሌሉበትን ቦታ ጭምር ንጹሐንን ከፍተኛ ጉዳት እያደረሰ ነው የሚገኘው። የአማራ ፋኖ ብሔር ኃይል ሰሜን አማራ ቀጠና በተለያዩ አውደ ግንባሮችም ድል ሲያደርጉ ውሏል። በዛሬ እለትም የሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ዝማች ኮር የዋዋጎ ክፍለ ጦር የጠገዴ ወረዳ ከተማ ቅራቅርን ተቆጣጥሯል። ከቅራቅር ባሻገርም በቀጠናው የሚገኙ ሌሎች ንዑስ ወረዳዎችንም በመቆጣጠር ድል አስመዝግቧል። ከማለዳው 12 ሰዓት ጀምሮ በተደረገው ትንቅንቅም ፋኖ የጠላትን ጥምር ጦር ኃይል በመደምሰስ ቅራቅር ከተማን ሙሉ በሙሉ ተቆጣጥሮ ያመሸ ሲሆን፣ ማምሻውን ግን ወታደራዊ ገዥ ቦታዎችን ለመያዝ ተገድዷል ይህንንም ያደረገበት ምክንያት የከተማውን ቁጥጥር አስጠብቆ ማምሸት አቅቶት ሳይሆን በከተማዋ ላይ ከባድ መሳሪያዎች መጣል መጀመራቸውን ተከትሎ የከተማዋንና የነዋሪዎቿን ደህንነት ለመጠበቅ ሲባል ፋኖ ከቅራቅር በዙሪያ ገዢ ወታደራዊ ስፍራዎችን ስለመያዙ ነው የደረሰ መረጃ የሚያሳየው። በዚህ ማውደውጊያ በርካታ የአገዛዙ ጥምር ኃይል የተደመሰሰ ሲሆን ቀሪው ደግሞ ምርኮኛ ተደርጓል። በቅራቅር የታፈነውን ኃይል ለማዳን ከማክሰኞ ገበያ የመጣው ጠላትም በጀግኖቹ ዋዋ ጎቤ ልጆች ተከቦ ነፍስ ውጪ ነፍስ ግቢ እያለ ይገኛል ሲል የአራተኛ ኮር ዋዋጎቤ ክፍለጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ ስማቸው ጥላውን መረጃውን አድርሷል። ከዚህም ባሻገር የአራተኛ ደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይም ወይም ለዓለም አቀፍ ፋኖ ሚዲያ በቀጠናው የነበረውን ትንቅንቅና የተገኙ ድሎችን በተመለከተ ለአድማጭ ተመልካቾች መረጃውን አድርሷል። ወደ አድማጭ ተመልካቾቻችን፣ አርበኛ ባንዲራው ግርማይ በቀጠናው ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን አርበኛ ባንዲራው ግርማይ፣ እንደምንሰንብታል? ከሰሞኑ የአፋብሃም አራተኛ ደረጃ አዝማች ኮር ዋዋጎቤ ክፍለ ጦር በቅራቅርና በአካባቢው ሰርቷቸዋል የተባሉም ወታደራዊ ኦፕሬሽኖችና የተገኙ ድሎች ምን እንደሚመስሉ ለአድማጭ ተመልካቾቻችን ልታደርስልን በቀጣይ ስልክ መስመር ስለተገኘ እጅግ አድርገን እናመሰግናለን። መረጃዎቹ ምን ይመስላሉ? ማድረስ መጀመር ትችላለን። አመሰግናለሁ። አርበኛ ባንዲራው ግርማይ የአማራ ፋኖ ብሔራዊ ሀይል ሰሜን አማራ ቀጥና አራተኛ ደረጃ አዝማች ኮር ጎቤ ክፍለ ጦር እንግዲህ በዛሬ ሁለት ከፍተኛ ውጊያ ሲያደርግሏል። በሁለት ቦታዎች ላይ ነው እንግዲህ ውጊያ ያደረገው፣ አንደኛው በማክሰኞ ገበያ ሲሆን ሁለተኛው ቅራቅር ከተማ ላይ ነው። ሁለቱም የወረዳ መቀመጫዎች ናቸው። በዚህ ላይ ከጠዋቱ አንድ ሰዓት ከአምስት ጀምሮ ነው ውጊያ የተደረገው። በዚህ በነበረው ውጊያም በጠላት ላይ ከፍተኛ ኪሳራ እንዲደርስ ተደርጓል። እንግዲህ በዚህ ውጊያ የተሳተፉ ብርጌዶች አራት ብርጌዶች የተሳተፉ ሲሆን፣ አንደኛው ጠራ ብርጌድ፣ ሁለተኛው ዋግሽን ብርጌድ፣ ሶስተኛው ቃቆ አወቀ ብርጌት ሲሆን አራተኛው ጥቅምት ሰላሳ ማይካድራ ብርጌት ተሳትፈዋል በዚህ በነበረው ውጊያም በጠላት ላይ አምስት ወዲያውኑ የሞተ ሲሆን ሀያ ሰባት ቁስለኛ ሆነዋል በዋናነት በዚህ ለስልጠና ከሄዱት ፖሊሶች የሶረቃ ኑስ ወረዳ ዋና አዛዥ የፖሊስ መምሪያ አዛዡ ማራቸው ኢንስፔክተር ማራቸው ተሰውቷል ሙቷል። በተመሳሳይ ተሻለ ዋና ሳጅን ነው። እንግዲህ ይህን በተመሳሳይ ሙቷል ማለት ነው። በዚህ በነበረው ውጊያ ጥሩ ድል ነው። ሁለቱም ከተማ በፋኖ ቁጥጥር ስር ብሎ ኔዋለ። አሁን ባለው ሁኔታም በተለይ መከላከያ ከሰቲት ሁመራ አካባቢ ላይ ከሁመራ አካባቢ ወደዛ መጥተዋል። ከመከላከያ ጋር እስከ ቅርብ ሰዓት በነበረው መረጃ ውጊያ ሲያደርጉ ነበር ማለት ነው። ይህ ነው እንግዲህ በዛሬ ሁለት የነበረው ውጊያ። እነዚህ በፖሊሶችና ጠረሽ ምኮች በዚህ አካባቢ በየወረዳው ስልጠና ለመውሰድ ወደዚህ መካከል ነበረው ስልጠናው እንዲቋረጥ ተደርጓል። በአጠቃላይ በጠላት ላይ ፋኖ የበላይነት ወስዶ ድል ሲቀዳጅ ብሏል። አሁን ባለው ሁኔታ ከተማውን ልቆ ቢወጡም መከላከያ በቦታው ደርሶ በከባድ መሳሪያ ብዙ ሀያ ሶስት ቢደበደብ አካባቢ ይገኛል። እነሱም ከዛው አካባቢ ሳይርቁ ቦታ ዘግቶ ይገኛሉ፣ አሉ ፋኖች ሪጎሪ ብዛርመት እየወሰዱ ያሉ እርምጃ አሁን የሚቀጥል ነው። ለቆሩ መሰረት አሁንም በዛው አካባቢ ላይ እንዳለ ነው። ጉዳ አማሽ ተመልካቾቻችን፣ ከዓለም አቀፍ ፋኖ ሚዲያ ወደ እናንተ እየደረሱ የሚገኙ መረጃዎቻችን በዚሁ ተጠቃለዋል። ስላደመጣችሁን አብራችሁን ስለሆናችሁ ወደፊትም ስለሚኖረን የአብሮነት ጊዜ አክብሮታዊ ምስጋናችንን ሰደንላችኋል። መረጃዎቹን ወደ እናንተ እያጋራሁ ቆይታ እያደረኩት ወንዳለ ቢክስ ነኝ። በሌላኛው የመረጃ ሰዓትም እንደዚሁ ትኩስ የአውደ ግንባር መረጃዎችን በማጠናቀርና ከስፍራው የሚገኙ መረጃዎችን በማሰናዳት ለእናንተ ጆሮ እንዲስ ማማድርገን ማድርገን ማቅረባችንን እንቀጥላለን። የዛሬው ዝግጅታችን ግን በዚሁ ተቋጭቷል። መልካም ጊዜ እንደሆነላችሁ ተመኘው።